ኢትዮጵያ በሶማሌ ክልል ካሉብ በዓመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር አስመርቃለች። በተመሳሳይ በዓመት 1 ነጥብ 3 ቢሊዮን ሊትር የማምረት አቅም የሚኖረውን ሁለተኛውን ዙር የተፈጥሮ ጋዝ ማምረቻ ፋብሪካ የመሰረት ድንጋይ ተቀምጧል። የመጀመሪያውን ዙር መርቀው ለሁለተኛው ዙር ግንባታ የመሰረት ድንጋይ ያስቀመጡት ጠቅላይ ሚኒስትር አብይ አህመድ የፕሮጀክቱን ጠቃሚነት የገለጹት ከፈሳሽ ተፈጥሮ ጋዝ ምርት ባሻገር በኃይል ማመንጫ ዘርፍም አንድ ሺህ ሜጋዋት የማመንጨት አቅም በመያዝ ከፍተኛ አስተዋጽኦ ይኖረዋል በማለት ነው። ኢትዮጵያ ማምረት የጀመረችው የተፈጥሮ ጋዝ ከኃይል ምንጭነቱ ባሻገርም ለማዳበሪያ ማምረቻ ወሳኝ የሆነውን ግብዓት በማቅረብ ኢትዮጵያ በምግብ ራሷን ለመቻል የምታደርገውን ጉዞ እንደሚደግፍ ተጠቅሷል። የተፈጥሮ ጋዝ ታዳሽ ካልሆኑ የኃይል ምንጮች ወደ ታዳሽ የኃይል ምንጮች ለሚደረገው የኢነርጂ ጉዞ እንደ ሽግግር የሚያገለግል የኃይል ምንጭ ነው። ከነዳጅ ወይም ከድንጋይ ከሰል በጣም ያነሰ የሙቀት አማቂ ጋዞችን ወይም የግሪንሃውስ ጋዝ የሚያመነጭና አነስተኛ የብክለት መጠንም ያለው ነው። የተፈጥሮ ጋዝ ከሚቴን ጋዝ የሚገኝ ሲሆን በሚሊዮን በሚቆጠሩ ዓመታት ውስጥ ከሚበሰብሱት የእጽዋትና የእንስሳት ቅሪተ አካላት በባህር ውስጥና በከርሰ ምድር ይፈጠራል። የተፈጥሮ ጋዝ በዋነኝነት ለሙቀትና ለመብራት የሚያገለግል ሲሆን የኃይል ማመንጫዎችን ተርባይን በማንቀሳቀስ ውጤታማና ወጪ ቆጣቢ ኃይል ለማመንጨትም ያገለግላል። የተፈጥሮ ጋዝ የኢነርጂ ደህንነትን በማረጋገጥ ኢኮኖሚያዊ እድገትን በማጎልበትና በቀጣይ ወደ ተስማሚ የኃይል አማራጭ የሚደረገውን ሽግግር በማመቻቸት ረገድ ወሳኝ ሚናም ይጫወታል። በቢሊዮን የሚቆጠር ዶላር በማመንጨት ዓመታዊ ጠቅላላ የሀገር ውስጥ ምርትን ወይም ጂዲፒን የሚደግፍ ሲሆን በሚሊዮኖች የሚቆጠሩ መደበኛና ጊዜያዊ የስራ ዕድሎችን በመፍጠርም የአገልግሎት ዘርፉን የሚያነቃቃ ነው። የተፈጥሮ ጋዝ ከነዳጅ ጋር ሲነጻጸር ለተጠቃሚው ቀጥተኛ የኃይል ምንጭ በመሆን በ93 በመቶ ውጤታማ እንደሆነ ነው ጥናቶች የሚያመላክቱት። ለመብራትና ለቤት ውስጥ ማሞቂያ ለመዋልም የበለጠ ወጪ ቆጣቢ የኃይል ምንጭ ሲሆን ይህም ለአምራቾችና ለተጠቃሚዎች ወጪም በመቀነስ ረገድ ተፈላጊ እንደሆነ የአሜሪካ ቻምበር ኦፍ ኮሜርስ መረጃ ያመለክታል። እንደ ኢሮፓውያን አቆጣጠር በ2021 የዩሮስታት ሪፖርት ላይ እንደተጠቀሰው 32.7 በመቶ የሚሆኑት የአውሮፓ ህብረት ኢንዱስትሪዎች የኃይል ምንጭ የተፈጥሮ ጋዝ ነው። የተፈጥሮ ጋዝ በአሁኑ ጊዜ በዓለም ላይ በጣም አስፈላጊ ከሆኑት የኃይል ምንጮች አንዱ ሲሆን 36 በመቶ የአውሮፓ ኅብረት የኃይል ፍጆታን እንዲሁም ከ25 በመቶ በላይ የአሜሪካን የኃይል ፍጆታ የሚደግፈው የተፈጥሮ ጋዝ እንደሆነ በተፈጥሮ ጋዝና ተያያዥ ጉዳዮች ላይ የሚሰራው የሜት ግሩፕ መረጃ ያመለክታል። ባለሙያዎች እንደሚሉት በተፈጥሮ ጋዝ የሚሰሩ የጭነት መኪናዎች ለረጅም ርቀት ጭነት በማጓጓዝ ረገድ የበለጠ ውጤታማ ከመሆኑን በላይ ወጪው ከሌላው ነዳጅ ዝቅተኛ በመሆኑ ለኢኮኖሚው የሚያደርገው ድጋፍ ከፍተኛ ነው። ለዚህ ነው ጠቅላይ ሚኒስትር አብይ አህመድ የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር ምርቃትና ሁለተኛ ዙር ማስጀመሪያ መርሃ ግብር ላይ ማንኛውንም በነዳጅ የሚሰራ ትራክ ወደ ኢትዮጵያ ማስገባት የተከለከለ መሆኑንና፣ በአንጻሩ ማንኛውም ባለሀብት ጋዝ የሚጠቀሙ የነዳጅ ጫኝ ተሽከርካሪዎችና ከባድ ተሽከርካሪዎችን የሚያስገባ ከሆነ ከቀረጥ ነፃ እንዲያስገባ አስፈላጊው ድጋፍ እንደሚደረግለት ያስታወቁት በአንድ ዓመት ጊዜ ውስጥ 2000 የሚጠጉ ወደ አዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንደሚቀየሩና ይህም የትራንስፖርቱን ዋጋ ቢያንስ በግማሽ እንደሚቀንስም ጠቅላይ ሚኒስትሩ ተናግረዋል። የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የኤነርጂ ሽግግርን ለማፋጠን የተፈጥሮ ጋዝን ከሌሎች ምንጮች መካከል ማካተት እንደሚገባ ይመክራል። ፈሳሽ የተፈጥሮ ጋዝ በ162 ዲግሪ ሴንቲግሬድ ቀዝቅዞ ወደ ፈሳሽነት የሚቀየር የተፈጥሮ ጋዝ ነው። መጀመሪያ ከሚገኘው ሚቴን ጋዝ ይዞታ ወደ ፈሳሽነት ሲቀየር ከቀድሞ ይዞታው እጅግ አነስተኛው ፈሳሽ ይሆናል። ጋዙን ወደ ፈሳሽነት መቀየር ደህንነቱን በጠበቀ መልኩ ለማጓጓዝና ለመጠቀም ምቹ ሁኔታን የሚፈጥር ሲሆን ፈሳሹ ወደሚፈለግበት ቦታ ከደረሰ በኋላ ሙቀትን በመጠቀም ወደ ቀድሞ ሁኔታው ወይም ወደ ጋዝነት ለሚፈለገው አገልግሎት እንዲውል ይደረጋል።